ይህ የእናት አንጀት ነው። የልጇ ነገ የሚገዳት፣ ደስታዋን በልጇ ሀሴት የምትሰፍር፣ ጉዟን በልጇ እርምጃ የምትለካም፣ ስኬቷን በአብራኳ ክፋይ የምትወስን ባለታሪካችን ወይዘሮ ሂሩት በቀለም እንዲያ ናት። ፈገግታዋን ከልጇ ሳቅ የምትቀዳ፣ ጊዜዋ በልጇ መኅዋር የሚዞር እንስብስፍን ናት። ከዛሬ ሰባት ዓመት በፊት የደስታ ምንጭ፣ የመኖር ምክንያት የሆናት የበኩር ልጇን ያገኘችው ይህች እናት በወቅቱ ከጠበቀችው ከእውቀቷ ውጭ የሆነ ጉዳይ ገጠማት። የቤቴ ፍስሐ፣ የኑሮዬ ማሰሪያ ያለችው የበኩር ልጇ ከዳውን ሲንድረም ጋር እየተወለደ ሆነም። ይህ ታዲያ ስለ ዳውን ሲንድረም ተሰምቶ የሚሆን ተነግሮ በማያውቅ የማህበረሰብ ክፍል ውስጥ ኑሮ አለገፏቸው። እናት ከሰማይ ስባሪ የገዘፈ ዱብዳ ነበር። እኔ ዳውን ሲንድረም ምን እንደሆነ ልጅን ከመውለዴ በፊት የማቀውም ነገር እውቅናው ምኑም የለኝም ነበረ። በኋላ ግን የመጀመሪያ ልጄ ነው ስወልድ ሐኪሞች የተወለደው ልጅ ከዳውን ሲንድረም ጋር እንደሆነ ነገሩኝ። ዳውን ሲንድረም ምንድን ነው የሚለውንም ያስረዱኝ በዛው ሐኪሞች ናቸው ማለት እርግጥ። ለእናት ያውም የመጀመሪያ ልጅ ዳውን ሲንድረም ኬዝ ነው መባል በጣም ከባድ ነበረ። መቀበሉ በመጀመሪያ ከብዶኝ ነበረ። በኋላ ላይ ነው ልጄን ለመርዳት ራሴ መርዳት አለብኝ መጀመሪያ በሚል እንትን ያልኩት ማለት ነው። የማህበረሰቡ ግንዛቤ አለመካበት፣ ልዩ ፍላጎት ስላላቸው ልጆች በራቸውን የዘጉ የእውቀት ቤቶች መብዛት፣ እንዲሁም የዳውን ሲንድረም እሳቤን ችላ ያለች ዓለም ድምር ከዳውን ሲንድረም ጋር የተወለደ ልጆች ላላቸው እናቶች ጉዟቸውን አድካሚ፣ መንገዳቸውን አዳጋች ያደርገዋል። ልጄን ይዤ ወይ ቤተክርስቲያን ወይ የሆነበት ሲሄድ ይሄ ከንፈር መምጠጥ ልጄን አተኩሮ የማየት ነገር በጣም ነበረ ያያ ውስጤን ይጎዳው ነበረ ለምን ያውታል ለምን እንደዚህ በቃ መፍትሄ አይሆንም ከንፈር መምጠጥ በሚል ይህን ነገር ሰው ግንዛቤ ቢኖረው የሚል ነገር ውስጥ ውስጤ ይጫር ነበረ እና ያው ይከፋይ ነበረ፣ ሰው እኔና ልጄን እያየ ያየ ከንፈሩን በሚመጥበት ጊዜ መፍትሄ ለማይሆን ነገር በሚል። ማለት ትልቁ ችግር ደግሞ እነዚህ ልጆች ሲወለዱ የትምህርት ቤት ማጣት ችግር ነው። እኔ በግሌ በጣም የከበደኝ ትምህርት ቤት ማግኘት ነበረ፣ ዲቦራ ፋውንዴሽንን እስካገኝ ድረስ ማለት ነው። ስለዚህ ትምህርት ቤቶችም የልጆቹን የሚመቻችበት ሁኔታ ልዩ ፍላጎት ስፔሻል ክላስ ቢፈጠርላቸው መንግስትም እንደ መንግስት ጤና ቢሮውም ሁሉም ተደራጅቶ ትምህርት ቢሮዎችም ተማካክረው ለህብረተሰቡ የተሻለ ነገር ቢሆን እውቅናውም በዛ መልኩ ሚዲያዎችም ማለት ነው በዚህ ዙሪያ በደንብ ተጠናክረው ቢሰሩ እውቅናው ይኖራል ብዬ ለልጆችም ደግሞ ለውጥ ይመጣል ወላጆችም ያው እገዛ ያገኛሉ ብዬ አስባለሁ። አብዛኛውን ጊዜ ትምህርት ቤት ላይ ሆስፒታል ላይ ብታይ ዳውን ሲንድሮም ያለባቸው ልጆች ለብቻ ማስቀረት ሊሆን ይችላል። ክፍል ውስጥ የተለያየ ትኩረት የማይሰጣቸው ልጆች ይኖራሉ። እዚህ እንደዚህ አይነት ችግሮች ደግሞ ልጆቻችን ላይ የስነ ልቦና ጫና ይፈጥራል ወደፊት እንዳይራመዱ። ምክንያቱም ሞስትሊ የእኛ ልጆች ቅድሚያ ብሰጫቸው ወይም ደግሞ ፎከስ አድርገሽ ትንሽ ትኩረት ሰጥተሻቸው ብታስተምሪያቸው የተለያየ ታለንት ያላቸው አብሊቲ ያላቸው ልጆች ናቸው። ስለዚህ ሞር ወደፊት የሚሄዱበት ላንጉጃቸው የሚሻሻልበት አካዳሚክ ላይ የሚሻሻልበት ነገሮችን እናመቻቻለን። እንደዚህ አይነት ስቲግማዎች በመኖራቸው ግን ወደኋላ እንዲቀሩ እቤት ላይ እንዲቀመጡ ነው የሚያደርገው። ታዲያ ከዳውን ሲንድረም ጋር የተወለዱ ልጆች አስፈላጊው ትኩረትና ክትትልን ካገኙ ይቻላል በሚለው የስነ ልቦና ውቅር እንዲታነጹ መንገድን ይከፍታል። ለዚህ ደግሞ ፍርሃቷን ረግጣም ድንጋጤዋን ተሻግራ ዛሬ ላይ ለልጇ ምቹ አካባቢን ለመፍጠር ላይታች እያለች የምትገኘው ጠንካራዋ እናት ምስክር ናት። መጀመሪያ ራሴ ማረጋጋት አለብኝ ልጄን ለመርዳት በሚል ሰዎችን መጠየቅ አንዳንድ ነገሮችን ማንበብ ጀመርኩኝ። ከዛ ልጄን ያው ሐኪምም እየወሰድኩኝ ያለውን እየረዳሁትኝ ቆየሁኝ። ይነስ የሚብዛ የልጆች ስብዕና ከማህበረሰቡ እየተቀዳ ነው። ታዲያ ልክ እንደ ወይዘሮ ሂሩት ሁሉ ከዳውን ሲንድረም ጋር የተወለደ ልጆች ላላቸው እናቶች በማህበረሰቡ ውስጥ ስለ ዳውን ሲንድረም ያለው ግንዛቤ ማነስ የልጆችን ስነ ልቦና እየሸረሸረም ተስፋቸውን እያመነመነ የመሄድ ኃይል እንዳለው የስነ ልቦና ባለሙያዎች አስረግጠው ይናገራሉ። ስለሆነም ከዳውን ሲንድሮም ጋር የተወለዱ ህጻናትን የምትቀበልና ቦታ የምትቸራ ለምን መፍጠር የሁሉ ኃላፊነት ነው፣ የባለሙያዎቹ መልእክት ነው። በቅድሚያ ያው ቤት ውስጥ ነው እንግዲህ ስራ የሚጀምሩ አይደለም። ስለዚህ ወላጅ ለልጆቻቸው ሞራንዥስ እንዳይሆኑ፣ እንዳይደነግጡ ወይንም ደግሞ እንደዚህ አይነት ቢሄቪራል ዲስተርባንስ እንዳይከሰት ወላጅ ቤት ላይ ልጆቻቸውን ኢሞሽናሊ ሰፖርት ማድረግ አለባቸው። ሪንፎርስ ማድረግ አለባቸው። ጥሩ ነገር ሲያደርጉ ማበረታታት አለባቸው። ፖዘቲቭ ሪንፎርስመንት ላይክ ፕሬዝ ማድረግ አለባቸው። መሸለም አለባቸው። በተጨማሪ ደግሞ ለምሳሌ ጠዋት ቁርስ የሚበላበትን የሚያጠናበትን፣ ትምህርት ቤት የሚሄድበትን ሩቲን ለልጆች ካስለመድን ሞር አንዛይቲ እንዳያጠቃቸውም ይረዳል። እቤት በማስቀመጥ ሳይሆን ሞር ወደ ውጭ እያወጣል ለልጆቹም የአዕምሮ ጤና ጥሩ ነው። እንዲሁም ደግሞ ማህበረሰቡ ላይም አዌር አዌርነስ ክሬት እያደረገ ስለምንሄድ ማለት ነው። አሁን ይሄ ዳውን ሲንድሮም ያለባቸው ልጆች ላይ ይሄ ይህን ማድረግ አይችልም ከሚለው ይልቅ መጀመሪያ ይህን ማድረግ ይችላል፣ የእሱ ታለንት ይሄ ነው የሚለውን አሁን በደንብ ራሱ መግለጽ የሚችል ወይም ውጭ ወጥቶ ከጓደኞች ጋር እንዲመጫወት የሚችል ልጅ እና ብቻውን የሚውል ከማንም ጋር የማይነጋገር ልጅ ልዩነቱን ታያዋለች። ኮሚኒኬት ማድረግ አይችልም። ስሜቱ በደንብ መግለጽ አይችልም። ወይም ይሄን እወዳለሁ ይሄን አልወድም የሚለውን ራሱ በደንብ መግለጽ አይችልም እና ማህበረሰቡ ላይ ያለው ኢፌክት ማንነታችን በደንብ ይቀርጸዋል፣ እና ልጆቹም ላይ በተመሳሳይ መልኩ ነው። ነፃ የሆነ ኢንቫይሮንመንት ክሬት ብናደርግ የተሻለ ወይም ልጆቹን ሞር ውጤታማ መሆን ይችላሉ።